በዚህ እንግዲህ ለመወዳደር በጣም የገረመኝ በጣም አብዛኞቹ ልጆች ቤተሰቦቻቸውን ያገዛሉ ማለት ነው። ይህ እንግዲህ የሚያሳየው የአፈሩ ጦያር የቁራን ሂብስ እና የተርቢያ ማዕከል ምን ያክል ልጆችን በተርቢያ እያሳደገ እንደሆነ የሚያሳይ ነው።

የተሻለ ፍጥነት እና ጥራት መክተፍ የቻለ ሰው አሸናፊ የሆነ ማለት ነው። ወረደር ዝግጁ ናችሁ? ተመልካቾች ዝግጁ ናችሁ? ለመጀመር አንድ፣ ሁለት፣ ሶስት

ከባድ ነበረ ፉክክሩ። በተለይ ሙባረክ እና ፈዋል በጣም ተፈካክረው ነበረ። ግን ውድድሩ በምናይበት ሰዓት ምን እናያለን? ጥራትን፣ የሽንኩርትን ድቀቱን፣ አደራረጉን፣ የቢላው አያያዝን በምናይበት ሰዓት ሙባረክ አንደኛ ወጥቷል። ሁለተኛ ፈዋል ወጥቷል። ሶስተኛ ደግሞ አሚር ተማሪያችን የቻለውን ያክል ሞክሯል። ትንሽ ቢላውን ማስቸግሮ ሊሆን ይችላል ዋናዋ ነገር ወደዚህ መምጣት እና ምን ያክል ይሄንን መድረሳ ወደ ሰማንያ ምናምን ተማሪ አለን። ይሄንን ያክል አንድ ታዲም፣ ሁለት ታዲም፣ ሶስት ታዲም ሆኖ ጧት፣ ቀን፣ ማታ ተሰርቶ እንደሚቀርብላችሁ በዚህ ሁለት ታዲሞቻችን አክብሮት ብትሰጧቸው ደስ ይለኛል እና አላህ እንግዲህ